ሰበር ዜና ዜና እረፍት። የቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋች ሙሉጌታ ከበደ ከዚህ ዓለም በሞት ተለይቷል። የቀድሞ የኢትዮጵያ ብሔራዊ ቡድን እና የቅዱስ ጊዮርጊስ ተጫዋች ሙሉጌታ ከበደ በሕክምና ባለፉት ቀናት ሲረዳ ቆይቶ በዛሬው ዕለት ሕይወቱ ማለፉ ተሰምቷል። ዝነኛው የብሔራዊ ቡድን ተጫዋች ለኢትዮጵያ ብሔራዊ ቡድን ለረጅም ዓመታት የተጫወተ ሲሆን በቅዱስ ጊዮርጊስ መለያም ታላላቅ ታሪኮችን መስራት ችሏል። በፊት መስመር አጥቂነት የተጫወተው እና በቦታውም በኢትዮጵያ እግር ኳስ ተጠቃሽ የነበረው ሙሉጌታ ከበደ በወሎ ክፍለ ሀገር የተወለደ ሲሆን የኢትዮጵያ ወጣት እና ዋናው ብሔራዊ ቡድን አምበል ጭምር ሆኖ ተጫውቷል። በ1970ዎቹ አንስቶ በኢትዮጵያ እግር ኳስ የገዘፈ ስም የነበረው ሙሉጌታ ከበተ። ሙሉጌታ ከበደ ለአመታት በወጣትነት እምነት አስደናቂ ጊዜ ማሳለፍ የቻለ ሲሆን ተደጋጋሚ ጊዜ የኢትዮጵያ ክለቦች ዋንጫ በቅዱስ ጊዮርጊስ ጋር አሸንፏል። ለበርካታ አመታትን በሀገር አሜሪካ የቆየ እና በቅርቡ ወደ አዲስ አበባ ተመልሶ ኑሮውን በሀገር ቤት ያደረገው ሙሉጌታ ከበደ በጤና እክል ምክንያት ሕክምና ለወራት ሲከታተል እንደነበረም ተገልጿል። የሙሉጌታ ከበደ የቅብር ስነ በነገው ዕለት ኮልፌ በሚገኘው የሙስሊም መካነ መቃብር የሚከናወን ይሆናል። ለወዳጅ ለዘመድ አዝማዶቹ መጽናናትን እመኛለሁ።